በለው ሀይሚ፣ የምትለቃቸው አባባሎች። ሰላም ሰላም፣ ጤና ይስጥልኝ ውድ የሰን ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችልኝ፣ ሰላማችሁ በያላችሁበት ብዙ ይበልልኝ። እንዲናችሁ ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። ነገሩ አስቆኝ እኮ ነውና፣ ቅመሟ የምትለቃቸውን አባባሎች ማለት ነው። የነ ቴሌግራም ላይ የሆነ እንትን ለቀለች ሙዚቃ በዚው የሙዚቃ አዳማጭም አድናቂም አይደለሁም እና ብቻ ያው አለ አይደለ እንትን ላይም እንትን ቲክቶክ ላይም የሆነ ስትሪ ያርጋለችና ወይ ጣጣ፣ ብርኬ ምን አይነት ውስጥ ነው የገባው ማርያምን። በጣም ይከብዳል የምር አሁን በመሀል ውስጥ እየተሰቃየ ያለው እውነቱ ለመናገር እሱ ነው ሁሉም እንትን እያሉት ነው ማለት ከይቅርታ በላይ ምን አለ አሁን ምንም የለም ማለት ሰው እኮ ያጠፋል ይቅርታ ይባባላሉ እና ከይቅርታ በላይ እኔ እንጃ ምን አለ ብዬ አላስብም ብቻ በጣም ከባድ ነው። በጣም ማለት ነው። እና አሁን የትላንትናው ዴፊኒትሊ ልክ አይደለም። ሁሉም ማለት ነው። ማለት እሱ ወይም እስኪበርድላቸው በርድላቸው ድረስ ፀጥ ማለት። አሁን ሀይሚ ትላንትና እየጠራት እንድታስታርቅለት እና ያየችው እንድትናገር ነበረ፣ ግን ሀይ እንትና ዳኒ ተብዬው እሱ ነው እልህ ውስጥ ያስገባው። እዚህ ውስጥ ያስገባው ዳኒ ነው። አንደኛ የጠራት ሀይሜን የጠራት ብሩኬ ነው። ብሩኬ እንድታስታርቅ እንድታግዘው እንድታግዘኝ ያየችው እንድትናገር ምክንያቱም የአብላሸውን ግዴታ ማስተካከል አለበት፣ አይደል አሁን። የሱስ ምት የአብላሸው እሱ አይደለም። የበጠበጠው ማስተካከል ግዴታ አለባችሁ አይደል? እናንተ ያብላሻችሁትን ማንም አያስተካክልላችሁ። የምታስተካክሉት እናንተ ናችሁ አይደል ሶ ግዴታ ማስተካከል አለበት እና ይሄንን ነው አሁን እሱ ለማስታረቅ ነው እንደዚህ እየሆነ የነበረው። በመሀል ደግሞ ዳኒና ሃይሚ ግልጽ ነው ፕራንክ ተነጋግረው እንደሆነ ያስታውቃል። የሃይሚ ፊት ብታዩት አንዲ ፊትዋን አንዲ አይኗን ወደ ብሩኬታ ያለች ወደ ሶሲሚያ እየች ነው እና እነሱን ለማቃጠል ለመበቀል ነው መጀመሪያም ጀምሯለች እስካሁን እየተበቀለቻቸው ነበረው ሀይሚ ነበረች ትላንት ደግሞ ዳኒ ተጨመረ ምክንያቱም ተደዋውለው ተነጋግሯል እና ይሄንን ሴራ አያውቁ ምስኪኖች እና እንግዲህ መስማም በጣም ነው እንጃ ከዚህ መዓት የእውነት እግዚአብሔር ያወጣቸው የሚያስጠላ ማለት ነው ብሩኬ የሰው የሴት ልጅ ሴት ልጅ ልትመታ አይፈልግም። የእውነት ለምን ለነሱ ሴ አግዘ የሰው ሚስት ምናገባ እያላችሁ ነው። አሁን አንድ ወንድ ሴት ልጅ ሲመታ ዝም ብላችሁ ታያላችሁ? አታዩም አደለም? ርምን አይነት ምንሼ ነው እሱ እልህ ውስጥ ያስገባው እያወቀ ነው፣ ይህ ዳኒ ተብዬው እያወቀ ነው ሀይሚ እኔን ሪስፔክት አድርጋ ነው የመጣችው አትናገረት እኔን አክብራን መጣችሁ የመጣችው እያናደደው እኮ ነው እሱ እሱ እየተናደደ ያለው ለምንድ ነው ሀይሚ ለምን እንዲዝ ይላታል እየተናደደ ያለው በሀይሚ ነው እንዴ ሀይሜ እኔን የጥራሁት እኔ ነኝ እንዴት እሱ እንደዛ ይላት ነው ብሉ እንትና ዳኒ እያሳበበ በሃይሚ እንትናን እየተናገረ ነው ሶስ እየተናገረ ነው። ብሩኬ ደግሞ ሀይሜን እንዴት እንደዚህ ይናገራል ብሎ ነው እዚህ ብጥብጡ ውስጥ የገባው እልህ ውስጥ የገባው በዚህ ነው። የምር ቪዲዮን ማለት ነው ደጋግማችሁ ፎርዋርድ አርጋችሁ ይውት። ፎርዋርድ አርጋችሁት ምን ማለት ነው? ስማኝ ምን ማለት ነው? ሀይሜ እኔን አክብር ነመጣችሁ ስትለው ማለት ነው። ምን ማለት ነው እያለው እልህ ውስጥ አያስገባው ሶስት ይመታለው እያለ ማለት ነው፣ ዳኒ ሶስት ይመታታለው እያለ እልህ ውስጥ ገባ እና እንጂ ሌላ ነገር አይደለም። እነሱ ነገ ታርቀው ይመጣሉ። ሲቀጥል ዳኒ ማለት ነው ፍቅረኛ አይደለች፣ እሱን እልህ ውስጥ ለማስገባት ለምን እንትና ሶስት ይመታታል። ማንም ሲመታ ቆሞ አይም እኮ እና ነገሮቹ በዳይሬክቲቭ ኢንዳይሬክቲቭ አታይ ጥሩ ነውና በአጠቃላይ የትላንትናው በጣም ይደብራል። እየደበረኝ ነው ያየሁት። ራሱ የደቂቃው መርዘም ምናምን ያስጠላል። የዛሬው ደግሞ እስኪ እናያቸዋለን። የዛሬው እንደ ትላንትና ከቀጠለ የውነት በጣም ነው የሚደብረው። በጣም ማለት ነው ሃይሜ ጌም ነው የተጫወተችባቸው። እኔ ነተሰማኝን ይሰማው እኔ መስማን በጣም ነው የሚከብደው። በሃይሜ አይደራደርም እሷን ታውቃለች። እንደማይደራደር እሷ ታውቃለች፣ እንዴት እንደሚወዳት እሷ ታውቃለች። ግን ደግሞ ሂስትሪ ላይ የምትለቀው የምትለቃቸው እንትኖች ምናምን እሱ እንደ እንጃ ሆኖም ያሞነ ይሄ በጣም ፀፀት ውስጥ እንደገባ ሄብሾ መገመት አያቀትም ማለት ነው። ይህንን ፕራንክ መስራቱ ማለት ነው ትምህርት ነው። ሰው የሰራውን ተምሮበት የገጠመው የሰራውንም ቢሆን ተሳስቶም ምኑ አውቆ ተምሮበት ያልፈበታል እንጂ አማሮበት ያልፍም ማለት ነው። ካሁን በኋላ ሁለታቸውም ተምረውበታል ብዙ ይማሩበታል ብዬ አስባለሁኝ። ሌሎቻችሁም ማለት ነው ያው፣ እሱ ግልጽ ነው በተንኮል እንዳልሰራው ግልጽ ነው። በአንድ ልቦ ነበረ የሰራው ብራንክ ነበረ። አሁን እኔ ያላደረግኩትን ነገር እኔን የማይመጣጠኝ ነኝ ስም እየሰጡኝ ነው እኔ አላደረኩም እያለ ነው እና ያላደረገው ነገር አድርገሃል ማለት ምንኮነነው? እኛነን እንጂ እነሱ አይደለም። እኛ ኃጢአታችንን ያሸፈነን አንተ ኃጢአተኛ ነህ ባንል ጥሩ ነው ማለት ነው። የዓይንህን የወንድም የዓይን የራስህን ዓይን ጉድፍ ሳታይ ለምን የወንድምህን ጉድፍ ታያለ ይላል መጽሐፍ ራሱ ማለት ነው። ብቻ ማስተዋልን ያድለን። በጸሎት አስቧቸው እንዲታረጉ እንዲስተካከሉ እንጂ ነገ መታረቃቸው አይቀርም። ሜቢ እስኪ ስተካከል እንደ ወደፊቱ ፍቅራቸው እስኪመለስ ድረስ ጊዜ ቢወስድባቸውም፣ ያም ሆነ ይህ መታረቃቸው አይቀርም ማለት ነው።